ሰው ቤርስ ለራሱ እንደዚህ ይጨካከናል እኮ። በስ ዝም ብዬ ገብቼ ያለውን ጭሉን ምኑን ሰባስቤ አገይ ችሉ ጠይም ቤት እንዴ! ምን ይሻለኛ? ዝም ብዬ ልግባና እንደሆነ እንደሆነ አድርጌ አቃጥዬው ሩጣና ላስድደው እንጂ ተዚህ ሀገር ተዚያ ውጭ ከዚህ ሰውዬ ጋር እስተ መጨረሻው ምንኖር አይመስልም። ሰው ገና ለገና ተፈቅራችሁ ብሎ ይህን ያክል መንገድ መዝጋት ምን የሚሉት ነገር ኖር ሁለት ምርጫና ሁለት ምርጫ ብቻ። አንደኛ ምርጫው ቤቱን ገብቼ ማቃጠል ከዚያ ሰውዬውን አስመርዬ ከዚያ ሀገር ማሰደድ ልጅቷን ማሳመን ማለት ነው። ሁለተኛ ምርጫ ሊሆን የሚችለው ዝም ብዬ ሰው በተሰበሰበበት ቦታ እንደምንም ብዬ ነካከች አሰስቼ እንዲመታኝ ማድረግና ወደ ወህኒ ቤት ማስወሩር። ከዚህ የተለየ ሌላ ምን አይነት ምርጫ ሊኖር ይችላል?

እንደዚህ ሲመጣብኝ እንደዚህ ግልብት እንደዚህ በያ እንደዚህ አመልጠውና እንደሆነ ወዱ ጎድ ወዱ። እንዲያው ምን አይነት ሰፈር ነው ይሄ? እንደዚህ አይነት ደግሞ ሌላ አይነት እብደት በሁለት በሆነኛው ምን ሆነ ነው በሆነኛና በምታስፈልግ ሰዓት ከቻልክልኝ። የመጀመሪያው ምርጡ ሰውዬ የመንደራችን ሰውዬ በቃ አንተ እናንተ ብቻ ነው እውነቴን። አረ በጣም በምታስፈልግ ሰዓት ነው መጣ። አረ ተአምር። ጎርፉን እኮ ይኸውልህ፣ እየቆያችሁ ማወቅ ጀመራችሁ ማለት ነው። ምንድን ነው እዚህ የምታፈጥ? ምንድን ነው እዚህ ቤት ላይ የምታፈጥበት ምክንያት ምንድን ነው? እነግርሃለሁ። እዚህ ቤት ብቻ አሁን አንተ ምስክር ለእኔ ምስክር ለመሆን በእርኩበት፣ ተከታትለሽ የሚደረግብኝን ነገር ለማህበረሰቡ ለማሳወቅ ዝግጁን፣ እንጂ ይህን ምስጢርም እነግርሃለሁ። የዛሬ የቀን ውሎ ወጭህን ለኔ ምን? እስኪ ደገሞ የዛሬን ምን ወይ ክብራይ ወድ ለማት ሰውዬ ደግሞ አ አ አ ቀላል ግብዣ እንዳይመስል። ይወል ይህንን ታምር እኔ ከዚህ በኋላ እከታተላለሁ በዚህ ቤት ላይ ምን አይነት ስራ ልሰራ እንደመጣ እኔ፣ ይወል ከልምድ አንጻር ብዙ ነገር አውቃለሁ። ጋሽ ጎፉ ምን መሰለ፣ አሁን አንተ ብቻ ለመመስከር ለእኔ ለመመስከር ዝግጁ ሆን እንጂ እኔ እዚህ ነገር ጉዳዩ ትወዷል። ኦኬ እስቲ ሐሳብን ትንሽ ዘርዘር አርገ ንገረኝ። በጣም አሪፍ አሁን ወደ ሁነኛውና ወደ መፍትሄው ሐሳብ መጠልኛል። በቃ እሺ፣ ለውሳ ለምስክርነቱ ዝግጁ ከሆንክ እኔ አሁን በጣም የመረረኝና የሰለቸኝ ነገር እንደ ወንድ ያንገበገበኝ ነገር አለ እ ምንድን ነው ወንዶች በራሳችን በወንዶችና እንዲሁም ደግሞ በሴቶች እየተጨኮንን ያለ በተለይኛ አፍቃሪ ወንዶች። እሺ፣ በተለይኛ አፍቃሪ ወንዶች እየተገፋን ነው። እሺ፣ ተመልከት። አሁን እኔ ለምሳሌ ወርቄን በጣም አፈቅራተን አሁን አንተ ታውቃለህ ወርቄን እንደማፈቅራት። ወርቄን በጣም አፈቅራት አለሁ። ግን በእሷ ምክንያት በእሷ በኔና በእሷ ፍቅር አጎቱ ብየው ምን ብየ ምን ቤት ነው አጎቱ ተብየው በኔና በእሷ ፍቅር ምን ቤት ነው? ምንም አይደል አይደል። በፍቅር መሀል ሌላ ሰው ምን ቤት ነው? ጣልቃ ገባ ጣልቃ ገብ ማለት ነው። እሺ እሺ፣ የእሱ ይሁን ብዬ ደግሞ ታውኩት። ሌላ ሲያች ማንጤ የሚሏ ሾክኛስ ምን ቤት ናት? አዎ ማንጤ ትንሽ ወሰድ መለስ ያደረጋል። ዞሮ ብቻ አሁን በወንዶች በሚያፈቅሩበት ጊዜ የሚገቡ ሴቶችን እንዲሁም ወንዶችን እኔ አሁን ለምሳሌ አፍቅሬ ያለሁ አይደል በእኔና በማፈቅራት ልጅ መካከል የሚገቡ ሌሎች ሰዎችን ስለመከላከልና እነሱን ሰዎች ተ እንትን ክስ ለማለት አይዞህ፣ ቀጥል። እነሱን ሰዎች ስለማጥፋት በቃ ማጥፋት ማጥፋት ነው የሚገባብኝ። አሁን እነሱን እንዲኖሩ ማድረግ በጣም አስቸጋሪ ነው አይደል ማፍቀር የማይችሉትን ሰዎች ከሰፈር ውስጥ ማጥፋት። በቃ ታልሆኑ እንዴ ወይ ፍቅርን መረዳት መቻል አለባችሁ፣ ወይ መረዳት አለባችሁ፣ ወይ ደግሞ ከሰፈር ውስጥ ማጥፋት አለብህ፣ ወይም ከሰፈር ውስጥ ማጥፋት አለብህ። ስለዚህ እነዚህ ሰዎች ለመከላከል እኔ የአፍቃሪ ወንዶች ነፃ፣ የአፍቃሪ ወንዶች ፍቅራቸውን የሚ እንትን የሚጎዳባቸውን ሰዎች የሚከላከል እራሱን ይቻለ አንድ እንትን በቃ ኃላፊ ሆኜ ራሴን መርጫውን፣ እኔ ለሱ ነገር ልነሳ ነው እንትን ያልኩኝ ሀሳቡ። እንዴት አየ፣ ጥሩ ማይንድ ሴት ነው፣ ጥሩ ማይንድ ሴት አሁን አየህ፣ እኔ ጎርፉ እዚህ ሰፈር ላይ ያቀድኩትን እቅድ በስነ ስርዓታውን እያገኘሁት ነው ፍሬ። በጣም ጥሩ ሀሳብ ነው። ስለዚህ አሁን ማንቴ በእኔ ዙሪያ ነች፣ በእኔ ምህዋር ዙሪያ ነች። ለምን መሰለህ እሷ ውስጥ ጎርፉ ጎርፉ የሚያስፍል ስውር የፍቅር ጠብታ ልቧ ላይ ያለ ያርገው ከውስጡ ያርገው ከውስጥ አንድ የታርጋ ታውጣው ፊዚካሊ፣ ኬሚካሊ፣ ይሄን ስትራክቸራሊ እኮ ይሄን እሱን ተሆነ ባዮሎጂካሊ ይኖዛት ልጅቷ ትንሽ ትወዛገበኛ በሚገባኝ ነገር በሚገባኝ እኔ በምረዳህ ቋንቋ ነገር ነው። ሌላ እንትን አትበል ግን፣ ይኸውልህ አሁን ይሄ እሱ አልከው ላይ ይሄ አውጦ መናገር የሚለው ላይ ማን ጥጋብሽን ሳላስፈርድልሽ ብቀር እኔ ይሄ አውጦ መናገር የሚለው ላይ ማለት ነው። የማታወጣበት ምክንያት አንዱ በፍቅር ውስጥ ጣልቃ ስለሚገባ ነው። እሷን አሁን አንተን አፍቅራ ብት አፍቅራ ያለው ጋሽ ጉርፉዬ እኔ በጣም ነው የምወድ ብትልህ በበነገው የሚመጣበትን የሰፈር ሀሜት ታውቋል። ለዚያ ነው የሚሆን ብዬ አስባለሁ። እና እኔ አሁን ያማ ያኔ ሰው ታሳብ በፍቅር ውስጥ ጣልቃ የሚገቡ ሰዎችን ስለመከላከልና ተገጠመ ድርም ስለማጥፋት ሊሆን ይችላል እ ዩ ኖ አሳብ በጣም መጽሐፍ ያለበትና የሚሰመርበት ነገር ነው የተናገርከው። ግን ልንገርህ፣ ዓለም በዚህ ትስስር ውስጥ ገብቷል። የዓለም ሕዝብ በፍቅር ጉዳይ ሶልቭ ሊያደረገው ያልቻለው ጉዳይ አለ። ይኸውልህ ማፍቀር ቀላል ነው፣ ማስቀጠል፣ ፍቅርን ማስቀጠል ግን፣ አየህ ሀሳቡ ጥሩ ስለሆነ ነው። አንተ በሄድክበት መንገድ የሚመጣልህ ሀሳቡን ያንን ፍቅርን ማስቀጠል ግን ምእመናን፣ ከብዶታል። ለምን መሰለ ውጪ ላይ እፍነው ፍቅር አንድ ላይ ልጋፈጠው ስትል ግን አየህ ያንገጫ አግጫ ያንን ትግል አሸንፎ በጥሶ ወጦ ለሚወለዱት ሕፃናት አስረክቦ ያንም ፍቅር ማስቀጠል ግን አልተቻለም። ለምን ደግሞ አይፈልግ? ሰውዬው አልተሻልከኝም፣ አይፈልግም። ስለዚህ ሰውዬው አይደለም። ልጨምርልህ ነው ትንሽ ጭንቅላትህ ላይ ጭንቅላትህ ላይ። እና አሁን ነገር መፍትሄው ምንድነው? ምን ታደርገው ነው አሁን

እና እስኪ ሀሳብህን እዚህ ቦታ ላይ አሁን የመጣበትና ያፈጠጥክበት ጉዳይ ምንድነው? ነው አሁን ዋናው ሀሳብ እዛ ላይ ነው። ሰው ከመተላለቁ በፊት እርምጃ እንደወስድ እስቲ ንገረኝ። በጣም ትልቅ ሀሳብ ነው። አሁን እኔ በዋናነት እዚህ ቦታ ላይ ያፈጠጥኩበት ምክንያት እንደነገርኩህ፣ በእኔና በወርቄ ፍቅር ምክንያት በእኔና በወርቄ ፍቅር መካከል የሚገባውን መብሬን ስለ ማጥፋትና ከዚህ ሰፈር ስለማሰደድ እያስብኩና እየወሰንኩ እንዲሁም ሀሳቤን እየቀለስኩ እየመለስኩ ነበረ። ግን አሁን እኔ መጨረሻ ላይ ያሰብኩትና ይሆንልኝ ይሆናል ብዬ ያሰብኩት ነገር ምንድን ነው? በእኔና በወርቅ የፍቅር ምክንያት ሲገባ ሲያንገራግረኝ፣ እሱን የሚከላከል ራሱን የቻለ ኃላፊነት የሚሰማው አካል ማቆም ነው። ለዚያ ደግሞ ራሴን ኃላፊ አድርጌ መሾም እንፈልጋለን። ይሄ የራስ ወዳድነት አስተሳሰብ። ይኸውልህ፣ አንተ የምታፈቅራትን ሴት መቶ ሰው እንደሚያፈቅራት ታውቃለህ። በቀላሉ እዚህ ሰፈር ያንን አቻችለ መኖር ካልቻልክ፣ ተፋቅረናል እኮ ባህሪህ ራሱ ሊበላሽ ይችላል። አሀ መብሪ እኮ አጎቷ ነው። አጎቷ ምን ያደርጋታል? አጎቷ ሊወዳት ነው የሚችል። አጎቷ ደግሞ

አሁን ምንድን ነው ዋናው ሀሳቤ፣ ሌላ መንገራገጭ ምናምን በኔና በአንተ መካከል ብቻ ሌላ ነገር መፈጠር የለበት። እሺ ቀጥል። በቃ እኔ አንተ ተስማምተን ቀጥል እስኪ። አዎ አሁን ምንድን ነው ሀሳቤ በአፍቃሪ ወንዶች መካከል የሚገቡ ሴቶች ሸውከኛ፣ ሴቶችን እና ወንዶችን አጥፋት መከላከል ስለሚለው ጉዳይ ነው። ይሄ ጉዳይ ያስማማሃል ወይስ አያስማማል? በቃ አብረን እናጥፋ እንደፈረደብን

እና እነሱን የምናጠፋበትን መንገድ ብቻ ነው የምፈልገው። በጣም የሚገርም ነገር፣ እስካሁን ድረስ ስታገልህ ነበር። አስተሳሰብህን ነጥዬ ለማወቅ ፈልጌ ማለት አሁን ጥሩ ፍሬዎችን እያየሁ ነው። የእኔ ልፋት አሁን ፍሬውን እያየሁት ነው። ስለዚህ ምን አለ መሰለ፣ ግብዣ እጋብዛለሁ ብለኝ ነበር ግብዣ ለእንደዚህ አይነት አሳቢ ሰው አልቀበልም። አያስፈልግም። አመሰግናለሁ። በጣም በጣም በጣም በስላል እባክህ። አመሰግናለሁ። በጣም በስላል በቃ አሁን ተስማምታል። በጉድ በጣም ተስማምቻለሁ። እቅዱን ይጀል መጣለሽ። ላፍቃሪ ወንዶች ላፍቃሪ ወንዶች ዘብን ቆማል ዘብን ቆማል። በጣም በጣም አመሰግናለሁ። በጣም የሚገርም ነው። ይሄ ገሽ ጎርፉ በጣም ነው የማመሰግናለሁ። ከየት አመጣኸው? ያው እንግዲህ እኔ እኮ አሁን ካፈቀረክ እኮ ብዙ ነገር ታመነጫለህ። አሁን ፍቅር ውስጥ ላይ የተብላላ ብዙ የመፍትሄ ሀሳቦች እታስባለሁ። ብዙ ምቀኛ ገብቶብታል በዚህ ፍቅር፣ በውስጥ በሚገርም ሁኔታ እዚህ ፍቅር መሀል ያልገባ ምቀኛ የለም። እውነት ነው፣ ለእኔ ከምላቸው ሰዎች ጀምሮ ማለት ነው። ግን ይህንን ፍቅር ለማስቀጠልና ዳር ለማድረስ እኔ ቁርጥ የሆነ ዓላማ ስላለኝ እንዲህ እስከዛሬ ድረስ ዝም ብዬ የኖርኩኝ ትልቅ ነገር እንዲኖረ ብዬ ነው እና በቃ አመሰግናለሁ። ስሩ ስለተረዳኸኝ። በቃ እቅዱን ይዤልህ እመጣለሁ። እኔ እቅዱን ይዤልህ እመጣለሁ። በጣም የሚገርም ነው። ይገርማል። ወደ እሱ ቤት ገባህ። በቤቱ ሰውዬ ሕሉኝ ነው ሾኪ ይሁን የሚል ጠፍጠህ ይዞብኝ እንደ መጠየው እንደ እሱ ብትሄድ ነው የሚሻለው። ሽራቅ በይ እንዳልወድቅብሽ፣ ሽራቅ በይ ብየሻለሁ

እንደ ማሰሻ ጨርቅ ተወጫጭቀው አልቀው ሰው ሚያወራሉ። ወደሽ ነው የማን ጠጉሽ? እንኳን አሁን ተስፋ ጋር የምነጋገረው ጉዳይ አሁን ምን ቆርጦ ምን አባ ስለሆኑ ነው እዛ ቤት ሄደው ለጎቴ

ምን ይኸውልህ፣ ምን እያደረኩ መሰለህ? ምን እያደረግሽ ነው? ለእኔ እና ይኸውልህ፣ ለአንተ ለፍቅራችን አዋጅ እየሰራው። አዋጅ እየሰራ? አዎ፣ በቃ አሁን ይኸውልህ፣ ሴት ልጅ ያፈቀረችውን ማግኘት አለባት። አሁን አቃጣሪ አቃጣሪውን ቦታ እኔ እንዲሁ ስንቱን ላጋየው ስጓዝ ቆይቼ አይደለ አሁን በሰው ግልግል እኮ ነው ተመልሼ መጣሁ። መጀመሪያ ቀን ሸንጎ ይዘን እንምከርና ከዚያ ቀጥለን እንደሚሆን እንደሚሆን እናደርገዋለን ተበብለን እኮ አሁን እኮ አጀንዳ ተቀርጾ በስነ ስርዓት እኮ ከዚህ በኋላ በእኔ ፍቅር በእኔና ባንቺ ፍቅር መሀል የሚገባ በሌላም በተፋቀረ መሀል የሚገባን ሰው ልናስወግድ ቀርግ ብቻ አሁን ምን መስፈርታ መጣው መሰለሽ? ሴት ልጅ አፈቀረችውን ማግኘት መግባት መብቷ ነው ብዬ